ዛሬ ህማማት ነው። በህማማት ቀን ደግሞ የአንድን እፃን ልጅ ህይወት እንታደግ ብለን በጋራ ወደ አንዲት እናት ቤት ገብተናል። የኢትዮጵያ ህዝብ በሀገር ውስጥ እና በውጭ ያላችሁ፣ ልጄ ገና አምስት ወሩ ነው ከተወለደ እና በልብ ኬዝ እና በተለያዩ ችግሮች ታሞብኝ ነው። በምንም አይነት በኩል ቢሆን ተከራይቼ ነው። በየሱስ የሱስ ሶስት ሺህ ብር ብዬ በየወሩ እየከፈልኩ ነው የምኖረው። ደሱ ቢሆን ብር የለኝም። ልጄ ደግሞ በየወሩ

ገና በህፃንነቷ እሷም ልጅ ወልዳ ህፃን ነው። የአምስት ወር ልጅ ነው። በዚህ አደጋ በልብ ትዝ እና በተለያዩ ቶሎ ሕክምና ካላገኘ እንደሚቀየር ነግራቸዋለ። እና ሁላችሁም በኢትዮጵያም ከውጪ በአለምም ያላችሁ የምትችሉትን በአቅማችሁ እርዷት እና ልጇን አድኑላት። ልጅ ያለው በልጅ አይጨክንም እና እስቲ አካውንትሽን ተናገሪ አንድ ሺ ሀምሳ ዘጠኝ ስልሳ ስድስት ሀምሳ ሁለት አርባ ስምንት ስምንት በተጨማሪ ደግሞ አንቺን ለማግኘት የሚፈልጉ ሰዎች ስልክሽንም ተናገሪ 0978189255 ሁላችሁም በአቅማችሁ በዚህ እግዚአብሔርን ብላችሁ፣ ዛሬ እንግዲህ አሁን ዛሬ ማማት ነው እና ሁላችንም ለፋሲካ በዓል ብዙ ዝግጅት እናደርጋለን። እሷ ደግሞ በልጇ ጭንቅና መከራ ውስጥ ያለች ልጅ ናትና ሁላችሁም በአቅማችሁ እርዷት። ሰላማችሁ ይብዛ። ሰላም ቆዩ።